ሃሌሉያ ኢየሱስ ያድናል። ሃሌሉያ፣ ጌታ የተባረከ ይሁን። አሜን። ነወይ ጎናችሁ ያለውን ሰው ዛሬ የመጣው ቅባት በሉት፣ የሚያስቀጥል ቅባት ነው በሉት፣ ያንተ ነገር በሉት፣ ይቀጥላል በሉት። ሃሌሉያ፣ ሃሌሉያ፣ ጌታ የተባረከ ይሁን። ከመዘመሬ በፊት አንድ ነገር መናገር እፈልጋለሁ። ያው ድንገት ነው፣ ካሌብ የሰጠኝ ጌታ የተባረከ ይሆን፣ እናመልካለን። እንደምታውቁት እንደምታቁት ከዚህ በፊት ከነቢይ ኤርሚያስ ጋር ትንሽ ያው ሚዲያ ላይ የተፈጠረ ስህተት ነበር። ያው ስህተቱ ደግሞ ያው የኔ ነው የሀገራችን ሰዎች ሲተርቱ ምን ይላሉ? የአፎ ለምታ በቅቤ ምና አይታሽም። ጌታ የተባረከ ይሆን። እውነት ለመናገር በጣም ፕሮፌትን ከልጅነት የጀምሮ አንድ ላይ ስናገለግል ያደግን ሰዎች ነን። እሱ እና እንደዛ የመናገርም ልቦ የለኝም። ድንገት የተፈጠረ ነገር ነው። ነገር ግን የክርስቶስን ባህሪ እና የክርስቶስን ልብ በእሱ ስላየው እሱ ምንም እንዳትል ብሎኛል። ግን እኔ ደግሞ ያው ምንም ዜሮ ነው፣ እኔ ጋር ያለው ነገር ምንም የለም ብሎኛል። ግን እናንተ ደግሞ እናንተን ስለሚያገለግላችሁ በዚህ ምክንያት ልባችሁ የከበደ ሰዎች ሰላም ሆኗል ማለት ነው። ሀሌሉያ፣ ኢየሱስ ያድናል። ሀሌሉያ። እና በጣም ደስ ብሎኛል። ፕሮፌት በጣም ወድሃለሁ፣ አከብርሃለሁ።